በቦንጋ ከተማ ሰንበት ገበያ ከተጀመረ አምስት ሳምንታትን አስቆጥረዋል። በሸመታ ላይ ያሉ ያነጋገር ናቸው ወይዘሮ እቴነሽ ወልደ ጊዮርጊስና አቶ ታምር ወልደ ስላሴ ገበያው መጀመሩ እፎይታን ፈጥሮልናል ብለዋል። በጣም ደስ ይላል። በጣም በከዚህም በፊት የተቸገርን ነበረ። አሁን እዚህ ከመምጣቱ የተነሳ በጣም ደስ የሚል ዘይትንም እየተጠቀምን ነው፣ በጥሩ ዋጋ በአቅማችን በቃ ያለውን ነገር ከዚህ እየወሰድን ነው። በጣም ደስ ይላል። ህብረተሰቡ በትንሽ ገንዘብ ወይም በርካሽ እቃዎችን አግኝቶ የመግዛት ኦፖርቹኒቲ በጣም ተፈጥሮለታል። እዚህ እያንዳንዱ ከሱቅ ካለ ዋጋ እንደምሳሌ ቢኖር ዘይት እኔ ከሱቅ ነበር የሚገዛው አምስት ሊትር ሺህ ስድስት መቶ ብር ነበረ ገዛው። አሁን እዚህ ሺ አራት መቶ ብር ነው የሁለት መቶ ብር ልዩነት አለ። በቀጣይም የአቅርቦት መጠኑንና ተደራሽነቱን አስፍቶ ተጠናክሮ እንዲቀጥልም ሀሳብ ሰጥተዋል። እዚህ እየቀረበ ያለው ስኳር፣ ሽንኩርት፣ ዘይት ነው በርበሬ ቢኖር እንደ ለፍጆታ የሚሆኑ ማቴሪያሎች እዚህ የሚኖሩ ከሆነ እርግጠኛ እኛን የምናገረው ሰው በመንግስትም በፈጣሪ አይማረርም። እኛ እዚህ ያለነው እኛ ተጠቃሚ ነን ግን እዚ ያሉት የኛ ወገኖችም ስለሆኑ ያ ነገር ተደራሽ ቢሆን የሚል ሀሳብለ። በሰንበት ገበያው የተለያዩ የግብርና ምርቶችና የፋብሪካ ውጤቶች መቅረባቸውን ተመልክተናል። ከአቅራቢዎቹ መካከል መለሰ ካሳና መንገሻ ስንታየው የሰንበት ገበያ ሸማቹንም ይሁን አቅራቢውን የሚጠቅም ነው ብለዋል። እንደ ቦንጋ ከተማ ከዚህ ቀደም ሌሎች አካባቢ የሚሰሩ ስራዎችን እኛ ራሱ ስንጓጓ የቆየነው ነው ስራ ነው። የሆነ ሆኖ በአቅራቢነትም አንድን እቃ ለረጅም ጊዜ ይዞ ከመቀመጥ ባጭር ጊዜዎች ተሽጦ መነሳቱ ጥሩ ነው። ትርፋማም ያደርጋል፣ ውጤታማም ያደርጋል። በሌላ በኩል ደግሞ እንደ ነዋሪ እንደ አካባቢ ነዋሪ ያለውን የዋጋ ውድነት በጣም ነው የሚያረጋጋው፣ እና ይህን እዚህ ላይ የሚገለገል ማህበረሰብ ነጋዴው ጋር ሂዶ ላይበዘበዝ፣ ላይቸገር ይችላልና ያለው ጠቀሜታ እጅግ በጣም አሪፍ ነው ብዬ ገምታለሁ። ለአቅራቢውም በጣም ጥሩ ነው። በአንድ ጊዜ እንደዚህ ያለውም ነገር እንደዚህ ህዝቡም ተሰባስቦ የሚገዛው እና ይጣራል፣ የመጣውም ነገር ይጣራል። ሁለተኛ ደግሞ ለኑሮን ለማረጋጋት ደግሞ ለመንግስት ሰራተኛው ይሄ ላለው ነገር በጣም ጥሩ ነው። በቅናሽ ዋጋ ገዝቶ ያለውን ባለው እንትን ለሀገርም ሆነ ለእንትንም ጠቃሚነት አለው። የሸማች ማህበራት አቅም ተጠናክሮ በአቅራቢነቱ ይበልጥ እንዲሳተፉ አቶ መለሰ ድጋፍ ጠይቀዋል። እኛ እንግዲህ አሁንም ትንሽ ያለን የካፒታል እጥረት አለብን። ከዛ ውጭ ግን የገበያ ትስስሩ ከፍ ካሉ ከአምራቾች ወይ ደግሞ ከፋብሪካዎች ለማምጣት የገበያ ትስስሩ በመንግስት በኩል ድጋፍና እገዛ ቢሰጥ የተሻለ ነገር ማቅረብ እንችላለን። ህዝቡንም ሰንዴ ብቻ ጠብቀን ከእንትን ከምንል ከምንሸጥ ሳምንቱም ሙሉ እዚ ሆነን ብናገለግል ማህበረሰቡም እርካታው ጥሩ ይሆናል ብዬ ገምታለሁ። የቦንጋ ከተማ አስተዳደር ንግድና ኢንዱስትሪ ጽሕፈት ቤት ኃላፊ አቶ ወዳጆ ደሳለኝ በበኩላቸው በቦንጋ ከተማ ተጨማሪ መዳረሻዎችን ለማመቻቸት ዝግጅት እየተደረገ ስለመሆኑ አስረድተዋል። ፊድባኩ ምን ይመስላል የምልሆነ ስናይ አንደኛው አንድ ማይከል ብቻ መሆን የለበትም የሚል ግብረ መልስ የሰበሰብን ነው። ለምሳሌ ከዩኒቨርሲቲ ቀጠና መጥቶ መሀል አደባባይ ከመግዛት እዛው ዩኒቨርሲቲ አካባቢ አንድ ማይከል ብኖር፣ ኮሌጅ አካባቢ አንድ ማይከል ብኖር የሚል ግብረ መልስ በመሰብሰብ ለቀጣይ የበዓል ገበያም ስለሆነ ከፊት ለፊት ያለው ሁሉም የከተማችን በተለይ ዋና ዋና አካባቢዎች ላይ ዩኒቨርሲቲ ቀጠና ላይ ኮሌጅ ቀጠና ላይ እንደዚሁም ሸታ ማዕከል ላይ ማዕከል ከፍተን ለቀጣይ በዓል ሰፊ ዝግጅት እያደረግን ነው። ለዚህ ደግሞ የሚያቀርቡ የግብርና ምርቶችንና ኢንዱስትሪ ምርቱን በስፋት የሚያቀርቡ ነጋዴዎችን እና አምራቾችን ወደዚህ እንዲያመጡ ኢንቫይት እያደረግን ነው። የካፋ ዞን ንግድ ገበያ ልማትና ኢንዱስትሪ መምሪያ ኃላፊ አቶ መስፍን መሸሻ በበኩላቸው ቦንጋ ከተማ ላይ በታየው መልካም ተሞክሮ መነሻነት በሁሉም ከተማ አስተዳደሮች የሰንበት ገበያ መጀመሩንና ተጠና እንደሚቀጥል አስታውቀዋል። ይሄን በሚመስል መልኩ ለመነሻ ሁሉም አካባቢዎች ሁሉም አምስቱም የከተማ አስተዳደር ላይ እንዲጀመር ተደርጎ ባለፈው ሳምንት ላይ ሁሉም ከተማ አስተዳደሮች ይሄን የሰንበት ገበያ ላውንቻ አድርጓል። ዋቻ ላይም ተጀምሯል። ሽሽንዳ ከተማም ተጀምሯል። እንደዚሁ ደካም ላይ አውራዳም ላይ ቦንጋ ከተማን ጨምሮ አምስቱም ከተማ አስተዳደሮች ላይ ይሄ ስራ ኦልሞስት ተጀምሯል። በተለይ መሰረታዊ የሆኑ ፍጆታ እቃዎች እንደዚሁ የግብርና ምርቶችን ብን የግብርና ምርቶችን በአግባቡ ቀርቦ ደላሎችን ጣልቃ ገብነት ቀነሰ መልኩ አምራቹ እንደዚሁ የተመረጠ ቦታ ላይ እያቀረበ የከተማ ነዋሪው ተመጣጣኝ በሆነ ዋጋ ይህ ምርት እንዲያገኝ የማድረግ ስራዎች በአምስቱም ከተማ ስር ይሰራ ነው ያለው።